መጽሐፍ ቅዱስ ነው የማለበው። ሁለተኛ አንደበቴን ቀየረው፣ ስሙ ይባርክ። ለ15 ዓመት ስልስበት የነበረው እንደ ሳውል ሳሳድበት የነበረው በዘሩም፣ በፖለቲካው፣ በሃይማኖቱ ምናምን ጓስልበት የነበረው ነገር በሙሉ ጌታ ቀየረው። ወራ አልፎኝ አልፎኛ አለ ወራ አልፎኝ አንድም ነገር ዮኒ ማኛ የሚባለው ተሳዳቢው የሚባለው ስም ተቀይሮ ፓስተሩ እያሉ መጥራተመ ክብር ነው የሰጠኝ ጌታ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 ኢየሱስ ክርስቶስ እንደ ሰው ሆኗል። ኢየሱስ እንደ ሰው ሆነ፣ ጌታ አይደለም ማለት ነው። ምግብም በልቷል፣ ጠጥቷል። ምን ብሏል? እንደው ይህችን ሴቱ የማላይበት ቦታ የት ልሄድ ብሎ ከደረኳት መጀመሪያዋን ፎሎ አደረኳት። ቀጠለና ብሎ ከደረኳት። በሷ ቀጥታ የእሷ ቪዲዮዎች ባይመጡልኝ እንኳን የእሷ ላይቭ ባይመጣልኝ እንኳን እየተቆረጠ ላይቭ ሪከርድ እየተደረገ ሰዎችን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 የእውቀት ዲን ነው። እንወቅ። ካላወቅን ደግሞ እናዳምጥ። ያላወቅነው ነገር ላይ ዝም ብለን ቲፎዙ አንሁን። ንግግር አማረ ብለን ከዓላማዊ ነገሮች ጋር ደባልቀው የሚያወሩ ሰዎችን ደም አድምጠን ዝም ብለን ቲፎዙ አንሁን። እውቀት የእውቀት ባለቤቶችን እንከተል። የእውቀት ባለቤቶችን እንጠይቅ። እንደዚች አይነት ቁራ ሴትዮ ግን ቲቦ ሶፎ ማለት አትንካብን፣ የምትሉም አላችሁ፣ ወዘተርፈ በሷ የተነሳ ወንድማችሁን በኢስላም የሚገናኛችሁን ወንድማችሁን አላህ ይጋህ ነብይ ያርግህ እስከ ማለት የምትደርሱ አላችሁ። እኔ ቢያንስ ለዚህ ሴትዮ እያወራሁለት ድምጿ ቀፈፈኝ፣ በቃ ድምጹ አስጠላኝ። ወሬዋ ሁሉ ሀዲሷ ራሱ አይጣፍጠኝም። አሉ እኮ በርካታ እህቶቻችን፣ እነ ዘህራ እአዲስ ዓለም ነው ምናምን የሚባሉ አዳዲስ እርጋታቸው፣ ንግግራቸው። በዛ ላይ ደግሞ ሀዲስና ቁርአን ላይ ብቻ አይደለም የተንጠለጠሉት። ሁሉንም ሃይማኖት መጽሐፍቶችን በማንበብ ጭንቅላታቸው ላይ በመያዝ በቃ እውቀትን የሚያስታጥቁ እህቶች አሉ። እጅ ወይ ለኢላሂ፣ ሦስት አራት ሀዲስ አንብባ ትመጣለች። የሆነ ጊዜ ጫት ከምረው ለሚቅሙ ጫትን እንደ እስላማዊ ህግጋት አድርገው ለሚቆጥሩ ሰዎች ጥብቅና ቆመ ቋቋቋውት ስትል ነበር። የሆነ ጊዜ ደግሞ ሀያት የምታደርገው ነገር ልክ አይደለም ብለው ኡስታዞች ሲመክሯት ወይኔ እናት፣ ወይኔ እናት እንዲፈረዱብሽ ምናምን ብላ ለወንጀሏ ጥብቅና ስትቆም ነበር። በቃ ኡስታዞች ያለባቸውን ኃላፊነት ኡማውን መምከር ማውን ማስተማር እንዲህ አለባበሱን እንዲያስተካክል አካሄዱን እንዲያስተካክል የማድረግ ግዴታቸውን በተወጡ ዜመጠ ወይኔ ወይኔ የት ልሂድልሽ የት ልሂድልሽ በፊልተር በቃ ፊቷን ያለ ፊልተር አንድ ቀን ፊቷ ወጥቶ ማለት ነው። ጭጋግ የድሮ ወያኔ ከመግባቱ በፊት የነበረው ፒስታ መንገድ ነው የሚመስለው ፊቷ። እርጅናዋን አናዱኝ ሳይሆን እርጅናዋን በፊልተር ደብቃ የምትመጣ ሴትዮ፣ ኧረ ተይን፣ በእናትሽ ተይን። ጀውዙና፣ ጀውዙና፣ አብዳችሁ እንዴ ሙስሊሞች? አሁን እዛ ሄዳችሁ ኦንላይን ምናምን መጋባት ጀመራችሁ ጭራሽ። ራን በተው ወዳታችሁ። እንደዚህ አይነት ሸይጣኖች ናቸው ህዝቡን ኡማውን የሚያሳድቡት። እውነት ለመናገር ስሜታዊ አትሁኑ፣ በስሜት አትከተሉ፣ ቲፎዙ አትሁኑ፣ ዝም ብላችሁ ኢና ሊላህ ወኢና ኢለይህ ራጅዑን። በትልቅ ትግልና እንግልት የተገነባው መስጅድ በተለይ የጅማ ዩኒቨርሲቲ ጀማዎች የበደሌ ተማሪዎች አንድ ላይ ተባብረው የሰሩት መስጅድ ሙሉ ለሙሉ ተቃጥሏል። መስጅዱ በበደሌ ከተማ የሚገኝ ሲሆን በበደሌ ከተማ አዳሪ ትምህርት ቤት ተማሪዎች የሚሰግዱበት፣ እዚህ ጋር እንደምትመለከቱት ማለት ነው ይህ መስጅድ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 ይሄው በዚህ መልኩ እያለቀሱ ይገኛል። እንባችሁን ግን እናብሰዋለን፣ መስጂዱ ይገነባል። ይህንን መስጂድ ያቃጠሉ ግለሰቦች ግን የህግ አካላት እግቢት እንድታቀርቧቸው። ምክንያቱም መስጂዱ ሲገነባ ጀምሮ የነበሩ ተቃራኒ አካላት አሉ። እነዚህን ግለሰቦች አፈላልጋችሁ ወይንም የጠረጠራችሁትን ግለሰብ አፈላልጋችሁ ይህንን ጉዳይ እንድታጣሩልን ላለን መሲሩ ግን በአላህ ፍቃድ እንገነባዋለን። ኢንሻአላሁ ተዓላ ስለ ተዘጋ አላህ በር አለ። ተስፋ አትቆርጥ። መዳናችንም በቃ ምንም ተስፋ የለውም የተባልክ ተስፋ እንዳትቆርጥ። ማን ነው የሚያድነው? አላህ የመጀመሪያው። ባለ አማራም ከሱማ እንደልጃለች ባልሆነ በፈነሁት ጻልተን እሱ አሁን የፋኖ ትግልን ተቀላቅሎ በሁለቱ አቅጣጫ መስበር እየተዋጋም ቢሆንም ነገር ግን የልጅ አባት ነው። እናወራለን እንደዋወናለን። አንዳንድ ጊዜ እንደው ምን እንደሚል የተባናት ተዘጋጃችሁ ወደ አዲስ አበባ ልንመጣ ያፌዝብኛል።